ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ግንቦት 28 2017 በኢትዮጵያ ዘመን አቆጣጠር፣ ጁን 5 2025 በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋቱሎ አጫጭር መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ ጋት ሚዲያን ደግፉ። በሱፐር ታንክስ ጨምሮ በተለያዩ አማራጮች እየደግፋችሁ ላላችሁ የከበረ ምስጋና ይኑ እናንተ አድርሳለሁ። ጋት ሚዲያን ሰብስክራይብ አስደርጉ። የጋት አምባሳደሮች ናችሁ። መልካም መልካሙን ለወዳጆቻችሁ ለቤተሰቦቻችሁ እየነገራችሁ መሻሻል ያለበትን ወደኛ፣ በጋራ እንድናሳደግ በጋራ እንድንፈታ ሀሳቡ አስተያየታችሁን አካፍሉን። የተወሰነ ድምፄ ፍን ብሏል። የራሱ የጠራ ስቱዲዮ በሌለበት ሁኔታ ደግሞ ይሄ የድምፄ መጣፈን ለሚፈጥረው ቴክኒካል ችግር በጣም ከወዲሁ ይቅርታ መጠየቅ እፈልጋለሁኝ። በጋት ውሎ አጫጭር መረጃዎች ውስጥ ሶስት አጫጭር መረጃዎችን ወደ እናንተ አድርሳለሁ። የመጀመሪያው በዛሬው ዕለት የሚኒስትሮች ምክር ቤት በአርባ ሰባተኛ መደበኛ ጉባኤው የኢትዮጵያን የ2018 የቀጣይ ዓመት በጀት ወደ ሁለት ትሪሊየን የሚጠጋ ረቂቅ በጀት አጽድቆ በሙሉ ድምፅ አጽድቆ ወደ ሚኒስትሮች ምክር ቤት ልኳል። እንግዲህ በጀት ምንድን ነው ሲባል በጀት የሚለው ቃል ቡጀት ቢዩዲጂኢቲቲ ቢዩጂኢቲቲ ቡጀት ከሚለው የፈረንሳይኛ ቃል የተወረሰ ነው። ትርጉሙም አነስተኛ ቦርሳ ማለት ነው። ቡጀት የሚባለው በኋላ በጀት እያልን የመጣ ነው ማለት ነው። ቃሉ በመጀመሪያ ጥቅም ላይ የዋለው በመካከለኛው ክፍለ ዘመን የሜድቨል ኤጅ የእንግሊዝ ጠቅላይ ፍርድ ቤት በጅሮንድ ለማህተም መያዣ ይጠቀሙበት የነበረውን ነጭ እጅ ቦርሳ ለመግለጽ ታስቦ እንደነበረ ይነገራል። ማህተሙን የፍርድ ቤት ውሳኔ ከተላለፈ በኋላ ማህተም ይመታል። ያንን ማህተም ለመያዝ ነጭ ቦርሳ ያ የነጭ ቦርሳ ደግሞ ስሙ ቡጀት ወይም የእጅ ቦርሳ ማለት ነው። ያንን ይይዙ ነበር። ከዛ መነሻ እንደሆነ ይነገራል ማለት ነው። ከዚያ በኋላ የገንዘብ ሚኒስትሩ የእንግሊዝ የገንዘብ ሚኒስትር ማለት ነው ጠቅላላ የመንግስትን ዓመታዊ ወጭ ለማቅረብ ለመያዣ የሚጠቀሙበት ቦርሳ በጀት እየተባለ ይጠራ ጀመር። እንደ አውሮፓውያን አቆጣጠር በ1733 ገደማ ሚኒስትሩ የሀገሪቱን የወጭ ዝርዝር ለምክር ቤቱ ሲያቀርብ በጀቱን ከፈተ ወይ ቦርሳውን ከፍቶ ያንን ቦርሳ ከከፈተ በኋላ ወረቀት ያወጣል። በዚህ አመት የመንግስት በጀት ወይ የወጭ ዝርዝር ይሄን ይመስላል ብሎ ያቀርባል ማለት ነው። ቀስ በቀስ በጀት የሚለው ቃል የቦርሳው ስያሜ መሆኑ ቀርቶ የወጭው ዝርዝር መጠሪያ እየሆነ መጣ ማለት ነው። ሰው በጀት ምንድን ነው ብለን ስንናገር፣ በጀት ሌላ ነገር አይደለም እቅድ በቁጥር ሲገለጽ በጀት ኢዝ ኤ ኒዩመሪካል ኤክስፕሬሽን ኦፍ ፕላን ነው ማለት ነው። የካፒታል በጀት የህንፃ ግንባታ፣ የመንገድ ስራ፣ መሰረተ ልማት፣ መስኖ፣ አነስተኛና መካከለኛ ግድቦች፣ ባቡር፣ ወዘተረፈ ለዚህ የካፒታል በጀት ይሄኒያል። ለመደበኛ በጀት መደበኛ የሰራተኛ ቅጥር ለቋሚ ቅጥር፣ ለጊዜያዊ ቅጥር፣ ለጡረታ የሚከፈል ለማበረታቻ የሚከፈል ኢንሰንቲቭስ በነፊት በአርስት በተለያዩ በዝርዝር ውስጥ ያይቀርባል ማለት ነው። ያ ሲሆን ራሱ በጀት ታሪካዊ እድገት አለው። የፖለቲካል ኢኮኖሚው ያደገ ሲሄድ ከስሌም ኦውኒንግ ሲስተም የባሪያ አሳዳሪው ስርዓት በኋላ የመጣው የቡርዣው ስርዓት ቀጥሎ የተከተለው የካፒታሊዝም ስርዓት ማህበር ስልተምርቱ ቀጥሎ የመጣው የሶሻሊዝም ህብረተሰባዊነት ደግሞ በሂደት ተሸንፎ ካፒታሊዝም ስልተ ምህርት ነው የቀጠለው። እድገት አለው ማለት ነው። ለምሳሌ በ1217 በእንግሊዝ ሀገር የጸደቀ ሁልጊዜ ማግና ካርታ ብለን በኮንስቲቱሽን ሂደት የተማርነው የማግና ካርታ በጀትን በተመለከተ የማግና ካርታ ኮንስቲቱሽኑ በጀት ማዘዝ የሚመለከተው ንጉሳዊ ስርዓቱ የራሱን የንጉሳዊ ስርዓቱን ወጪ ነው እንጂ ሌላው በጀት አይመለከተውም ብሎ ደንግጓል ማለት ነው እያለ የሄደበት ሁኔታ አለ። ሰው በጀት የተለያዩ ሰዎች የተለያየ ትርጉም ይሰጡታል። ድሮ ድሮ ግን የእቅድ መገለጫ ሆኖ እቅድ በቁጥር ሲገለጽ ኑሜሪካል ኤክስፕሬሽን ኦፍ ፕላን ነው ማለት ነው። ይሄ የኢትዮጵያ በጀት ወደ ሁለት ትሪሊየን እያደገ ያደገበት ሁኔታ ነው ያለው ሰው። ዛሬ ግንቦት 28 2017 ዓ ም የሚኒስትሮች ምክር ቤት አርባ ሰባተኛ መደበኛ ጉባኤ አድርጎ ሁለት ውሳኔ ያሳልፏል። አስቀድሜ ያልኳችሁ የ2018 በጀት የካፒታል በጀት የመደበኛ በጀት እንዲሁም ለክልል ለፌዴራል መንግስቱ አባላት የሚሰጥ የድጎማ በጀት እነዚህን በተመለከተ ወደ ሁለት ትሪሊዮን የሚጠጋ በጀት ጸድቋል። ለረቂቅ አዋጁ ላይ በዝርዝር ከተወያየና ግባቶችን ጨምሮ ወደ ሕዝብ ተወካዮች ምክር ቤት ልኳል ማለት ነው። እንግዲህ የሕዝብ ተወካዮች ምክር ቤትም ደግሞ በቋሚ ኮሚቴ አይቶ የሚያጸድቀው ይሆናል። ሌላው በሁለተኛ ደረጃ የስታርታፖችን ይሄ የሚጀምሯሉ ወጣቶች በተለይ እውቀቱ ፍላጎቱ፣ ኑሯቸው ነገር ግን ወደ ስራ ለመግባት የገንዘብ የስልጠና የላብራቶሪ የገበያ ትስስር ለመፍጠር እነዚህ የሚቸግራቸው ወጣቶችን ያንን ችግር ሊፈታ የሚችል የስታርታፕ ረቂቅ አዋጅ ላይ ተወያይቷል ማለት ነው። እንግዲህ ስታርታፕ ምህዳርን በመፍጠር ስታርታፖች የሚመሰረቱበት ወይ ጀማሪ ቢዝነሶች ልንላቸው እንችላለን፣ የሚመሰረቱበት የሚንቀሳቀሱበትና የሚያድጉበት እና ቴክኖሎጂን ተግባራዊ በማድረግ ሶሪ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮች የስልጠና ችግር፣ የገበያ ትስስር ዝርዝር ውስጥ አለ እንዳለው ውሳኔውን ሳነብላችሁ ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበት እና አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በአዋጁ ላይ ከተወያየ በኋላ ወደ ውስጥ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። የስታርታፕ ረቂቅ አዋጁን የሚተገብረው ማን ነው? በአጠቃላይ አዋጁን በተለየ ሁኔታ ሳይንስ እና ቴክኖሎጂ ይወስዳል። ኦፍ ኮርስ እነዚህ ፖሊቴክኒክ የስራ እድል የስራ ክህሎት ሚኒስትርም በራሱ ኤኒዌይስ፣ ረቂቅ አዋጁ ሲወጣ እያንዳንዱን ደግሞ በዝርዝር የምናቀርብ ይሆናል። አንደኛው ይሄ ነው። ሌላው ምናልባት በጋትሎ አጫጭር መረጃ ውስጥ በዛሬው ዕለት የአሜሪካ ፕሬዚደንት ዶናልድ ትራምፕ አስቀድሞ ተጥሎ የነበረውን ማዕቀብ በተለይ በ12 ሀገሮች ላይ ሪኢኒስቴት አድርጓል ኤርትራ አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ፣ ኢኳቶሪያል ጂኒ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ዜጎች አዲስ ወደ አሜሪካ እንዳይገቡ ቪዛ እንዳይሰጣቸው ተከልክለዋል ማለት ነው። በከፊል ደግሞ የታገዱ ብሩንዲ፣ ኩባ፣ ላዎስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬንዙዌላ በከፊል ታግደዋል ማለት ነው። እንግዲህ ኤርትራ እንደምታውቁት የአንድ ግለሰብ መንግስት ያለበት የአንድ ግለሰብ ሀገር ነው። ህግ አውጭ የለም፣ ምክር ቤት የለም ማለት ነው። የሚኒስትሮች ምክር ቤት የሚባል የለውም። በጀት ያጸድቅም። ኤርትራ የ2018 የበጀት ዓመት ወይ እንደ ፈረንጅ ነው የሚከተሉም ካል የ25 26 የበጀት ዓመት የሚባል የላቸውም። ሰው ፍርድ ቤት የለው። ፍርድ ቤት የወጣን ህግ ነው የሚተገብረው። ህገ መንግስት የለው። በህገ መንግስቱ መሰረት የተቋቋመ ፍርድ ቤት የለም። አስፈጻሚ የለውም ተርጓሚ የለውም። ጀስት የአንድ ሰው የኢሳያስ አፈወርቂ ስሜት ብቻ የሚተገበርበት የሚኒስትሮች ምክር ቤት የሚባል ስብሰባ ካደረጉ ድፍን ሀያ አምስት ስድስት ዓመት እና ፍጹም አምባገነን የሆነ ሀገር ነው። በዜጎች የሰብአዊ መብት ጥሰት ደስት ያሉ ችግሮች አሉ። እነዚህ ችግሮች እንግዲህ በምን አግባብ ሊፈቱ ይችላሉ የሚለውን በሂደት የምናየው ነው። ከኤርትራውያን በዋነኝነት ይህንን አምባገነን ስርዓትን ማስወገድ ከምንም እና ከማንም በፊት የኤርትራውያን ወንድም እህቶቻችን ኃላፊነት ነው የሚሆነው። እንግዲህ ሌላው አዲሱ ነገር በዛሬው ዕለት አሜሪካ በኤርትራና በሌሎች በ11 ሀገራት አስቀድሜ በጠቀስኳቸው የቪዛ ማዕቀብ መጣሏ እንደተጠበቀ ሆኖ በአምባሳደሯ በኩል በአምባሳደር ኤርቭን ሆሴ ማሲንጋ በኩል ኢትዮጵያ በሰላማዊ መንገድ የባህር በር ፕሊስ አንደር ላይን አድርጎት ወደብ አይደለም። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት አሜሪካ ትደግፋለች ሲሉ መግለጫ ሰጥተዋል። ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ የኢትዮጵያ ኢኮኖሚ እድገት፣ ኢትዮጵያ ኢኮኖሚዋ በፍጥነት እያደገ ስለመሆኑ፣ ኢትዮጵያ በቀጠናው በቀይ ባህር ቀጠና ውስጥ ግዙፍ ሰራዊት፣ ግዙፍ መንግስት፣ ግዙፍ ትልቅ ህዝብ ያላት መሆኗን፣ የቀይ ባህር መስመር የተረጋጋ የማሪታይም ሩት የባህር ላይ ንግድ መስመር እንዲሆን ኢትዮጵያ ተዋሳኝ መሆን እንዳለባት በዚህም ኢትዮጵያ የአሜሪካ ወሳኝ የቀጠናው ከቀጠናው አልፎ በአፍሪካ የስትራቴጂክ ወዳጅ መሆኗን ጠቅሰው በሰላማዊ መንገድ ኢትዮጵያም አንድም ቀን የተለያዩ ሰዎች ይጠመዝዙታል፣ የተለያየ ነገር ያደርጉታል። ኢትዮጵያ በሰላማዊ መንገድ የቀይ ባህር ተዋሳኝ መሆን እፈልጋለሁ ነው ያለች። አማራጮች ቀርበዋል። የሁለት ውሃዎች አብይ ስትራቴጂ ላይ ቀርቧል፣ በምን መንገድ ሊሆን እንደሚችል ከዛ ውጭ የመጨረሻው ጦርነት ራሱ ጦርነት ማለት ትርጉሙ የሰላም አማራጮች የሰላም መንገዶች በሙሉ ዝግ ሲሆኑ ለሰላም ማጽናት ሲባል የሚከፈል ነው። ሰው ኢትዮጵያ በግፍ የተወሰደባት የደቡባዊ ቀይ ባህር አሰብን ጨምሮ የራስ ዱሜራ ደሴቶች፣ እነዚህን በሰላማዊ መንገድ ለማግኘት ጥረት እያደረገች ነው። ክቡር ጠቅላይ ሚኒስትሩን ጨምሮ የኢትዮጵያ መንግስት፣ የኢትዮጵያ ሕዝብ ፍላጎት በጦርነት ደም ተከፍሎበት አይደለም። በቂ ነው ብለዋል ክቡር ጠቅላይ ሚኒስትሩ። በቂ የረዥም ነው። በዛ ውስጥ ኢትዮጵያ የቀይ ባህር ተዋሳኝ ብትሆን፣ ለምሳሌ አሁን ሶማሊያ ላይ አልሸባብ በፍጥነት እየተስፋፋ ነው በፍጥነት ግብጽ ለሶማሊያ መንግስት ረዳውት ያለችው በአውሮፕላንም በመርከብ የመጣው የጦር መሳሪያ በአልሸባብ እጅ ወድቋል። አንዳንድ ከምቲር ምድ አልሆኑም። ራሱ የኦሰምም የአፍሪካ ዩኒየን ሳፖርት ስታቢላይዜሽን ሚሽን ሶማሊያ አላረጋገጠም አላረጋገጥም። ነገር ግን የብሩንዲ ሄሊኮፕተር ተመቶ ወድቋል የሚል ሄር ሸበሌ መካከለኛው ሶማሌ ግዛት ላይ ተመቶ ወድቋል የተመታውም ከግብጽ በመጣ ትከሻ ላይ በሚደረግ አርቲለሪ ነው መሳሪያ ነው የሚሉ ሪፖርቶች ይወጡ ነው። ሰው አልሸባብን መቀልበስ የአልሸባብን መስፋፋት በሙሉ አቅም መዋጋት አቅም ያለው የኢትዮጵያ ሰራዊትና የኢትዮጵያ መንግስት ነው፣ የኢትዮጵያ ህዝብ ነው። ሰው በሶማሊያ ጋራዎች፣ ሸንተረሮች ተዋጉልን ወደ ቀይ ባህር ግን እንዳደርሱ የሚል አይሰራም። አንድ ሁለት በቀጠናው ጅቡቲ ያለ ኢትዮጵያ ህልውና የለው። ራሱ ኤርትራ ያለ ኢትዮጵያ ህልውና የለው። አሁን እንኳን ኢትዮጵያ እና ኤርትራ ውሰዱ፣ ግንኙነታቸው ቀዝቅዟል ተብሎ እንኳን በኮንትሮባንድ የሚተላለፍ ቡና አለ፣ በኮንትሮባንድ የቁም እንስሳ ይተላለፋሉ። ዞሮ ኢትዮጵያ በሰላማዊ መንገድ እስከሆነ ድረስ የአሜሪካ ድጋፍ መኖሩ ተረጋግጧል። ይሄ በጣም ወሳኝና ትልቅ ትልቅ የሆነ ለኢትዮጵያ ብስራት ነው ማለት ነው። አስቀድሜ እንዳልኳቸው ምናልባት በሶማሊያ እና ሶማሊያ አልሸባብ እየተስፋፋ ነው። ይህን የአልሸባብ መስፋፋትን ለመቀልበስ ቱርክ የሶማሊያ ስትራቴጂክ አጋር ነች። ቲ 129 የሚባሉ ሶስት ምንድነው ይሄ አታክ ስሪ አታክ ጥቃት ማድረስ የሚችሉ ሶስት ሄሊኮፕተሮችን ቲ 129 የሚባሉ ኤቲኤኪ እና ሁለት ደግሞ ወታደሮችን ለማጓጓዝ ትጥቅና ስንቅ ለማጓጓዝ የትራንስፖርት እና የሎጂስቲክስ ሁለት በድምሩ አምስት ሄሊኮፕተሮች ለሶማሊያ መስጠቷን ተናግረዋል። እንግዲህ እዚህ ላይ አህመድ ሙዓሊም ፊቂ የሶማሊያ መንግስት የውጭ ጉዳይ ሚኒስትር የነበሩት አሁን የመከላከያ ሚኒስትር የሆኑት ሶማሌላንድ ውስጥን ገብተን ህግ እናስከብራለን የሚል መረጃ ሰጠዋል። እንግዲህ እንደምታውቁት ሶማሌላንድ ነፃ ሀገር ለመሆን ጥረት እያደረገች ያለች ነች። የሶማሊያ የሶሪ የሶማሊያ ወታደር የሶማሊያ እዛው አልሸባብ ያለው ችግር እንዳለ እሱ ባልተፈታበት ሁኔታ ግጭቱ ወደ ሶማሌላንድ የሚሰፋ ከሆነ ከኢትዮጵያም ደረጃ ከቀይ ባህር ቀጠናም ደረጃ ምን መምሰል መቻል አለበት የሚለውን ማሰብ ማሰላሰል ያስፈልጋል። ሌላው እንግዲህ በሶስተኛ ደረጃ የግብፅ ፖለቲከኞች የግብፅ አክቲቪስቶች ኦፊሻል ባልሆነ መልኩ ከፍተኛ ጩኸት ላይ ነው ያሉት። ይሄ ጩኸታቸውም ኢትዮጵያ በዓባይ ግድብ ላይ በዓባይ ወንዝ ላይ ምሶሪ ሁለት ግድቦችን በአንድ ጊዜ ልትገነባ ነው። ለዛ የሚሆንም አስተማማኝ ገንዘብ ከዩናይትድ አረብ ሚሬት አግኝታለች የሚል መረጃ እየወጣ ነው። እንግዲህ በባለፉት ከአምስት ቀን በፊት በቀን አስር ሚሊዮን ኪቢክ ሜትር ውሃ ከዓባይ ላይ በመቀነስ ከግብፅ ዋና ከተማ ካይሮ በ42 ኪሎ ሜትር ላይ አዲስ ከተማ እንገነባለን የሚል በሮይተርስ በዓለም አቀፍ ሚዲያ የተዘገባለ ይሄዳለ ሁሎ ነው። እንግዲህ አሁን ደግሞ ተነስተው ኢትዮጵያ ሁለት ግድብ ልትገነባ ነው የሚል መረጃ እየወጣ ነው። ኦፍኮርስ ይህንን ለማረጋገጥ እኔም ወደ እናንተ መረጃ ለማምጣት ጥረት አድርጃለሁ። ያው ቦርደር ዳም የሚባለው የታላቁ ህዳሴ ግድብ ግንባታ ተጠናቋል። መስከረም መጨረሻ ላይ ይመረቃል መንዳያ ማቢልና ካራዶፒ የሚባሉ ሶስት ግዙፍ ግድቦች አሉ። ሌሎች ደግሞ ካችመንቶች የሚሰሩ ራሱ ከህዳሴው ግድብም በላይ ካችመንቱ ነው የሚያገለግሉ ሁለት አነስተኛ ጎርፍ፣ ደለል እንዳይገባ የተጣራው እንዲሄድ ካችመንቱ ነው መያዣ ሆኖ ግድቦች አሉ። እንግዲህ የመንዳያና የካራዶፒ ምናልባት የማቢል ከሶስቱ ሁለቱ መሰረት ድንጋይ ተጥሎ ወደ ግንባታ እንደሚገባ ጊቤ አምስት ደግሞ ወደ 625 ሜጋዋት የሚያመነጭ እነዚህ በተለይ የኢፌዴሪ ጠቅላይ ሚኒስትር ደግሞ የዊ ቢልድ ግሩፕን ማናገራቸው ተከትሎ እጅግ ሰፋፊ መረጃዎች እየወጡ ነው። ተጨማሪ መረጃዎችን ምሽት ላይ በጋት ለታ ወደ እናንተ ማቅረብ ይሆናል። አመሰግናለሁ። ታንኪዩ